ሌሎቻችሁን ማድ አድርገን ያንን ፔጁን ላይክ ማድረግ የሚጠይቃል። አሁን ስንት ደርሷል? ወደ እናንተን ብቻ ሳይሆን በየጓደኛችሁ ፎሎ እንዲያደርጉ የማድረግ ስራ መስራት። ለምን ፔጁ ዝቅተኛ ስለሆነ ማለት ነው። ያው በአዲስ ነው እንትን የተባለው። በዚህ አግባብ እንትን እያላችሁ እንትን እንድትሉ። በተረፈ በዋናነት የሚመለከታቸው ሊሸት ስለሆነች ምናልባት ዞሮ ዞሮ አሁን ዛሬ እኛ እንደ ስልጠና ማድረገን ረጅም ማድረግ ስላልፈለግን ነው። ዋናው ዓላማችን ምንድን ነው እንደ ሌላው ተቋም በወረዳችን ላይ በጎ አክቲቪስቶች ኖሮ የነቃትሳቸው እንዲያደርጉ ዋና ዓላማ ላይ የሚያዝ ነው ማለት ነው። እና በዛ ላይ በጎ አክቲቪስቶቹ ምንድን ነው ዋናው ጥቅማቸው ለወረዳው የሚለው ምንድን ነው? ያው የተሰሩ ስራዎችን ቫይራል እንዲወጡ ማድረግ ነው። ላይክ ማድረግ፣ ኮሜንት ማድረግ ስራዎችን ደግሞ ተደራሽ ማድረግ ነው ዋናው የበጎ አክቲቪስቶቻችን ገኛለ ምናልባት አምና ላይ ወረዳው ስላልፈረሰ ወረዳ ላይ መዋቅር ላይ በጣም ብዙ አባላቶች ስለነበሩ እነሱ አባላቶች በጣም ነበረ ስራዎችን እንዲወጡ የሚደረግበት አቋም ነበር። ግን አሁን ወረዳው ስለፈረሰ አሁን ላይ ልምረን የሚገባው ከተቋም ከመምህራን ምናልባት ምሁራን ብለን ከምን በሶስት ነበር ከፍለን የያዝናቸው የሴት ቢገባ አቶች ነበሩ በወጣት ነበሩ ከእንደገና ምሁራን ብለን የያዝናቸው ነበሩ። ያው ምሁራን የምንላቸው ተቋም ውስጥ ያሉ ሠራተኛዎች እና መምህራኖችን ነበረ። ስለዚህ አሁን ዞሮ ዞሮ እነዛን ሰዎች ማምጣት ስለማንችል፣ ግዴታኛ ሁን ዲፔንድ ቢሆን ነው ምንድን ላይ ነው ምሁራኑ ላይ ነው ማለት ነው። ስለዚህ እነዚህን ነገሮች አሁን ሌላ ነገር አለ። መጀመሪያ ላይ ፔጃችን ፎሎ ማድረግ ነው። ከዛ በኋላ ዜናዎች በሚለቀቁበት ሰዓት ዜናዎችን ላይክ ማድረግ ነው፣ ኮሜንት ማድረግ ነው፣ ሼር ማድረግ ነው። ምናልባት አሁን በራሳችን አሁን ፌስቡክ ገጽ ያለ ገል ያለ

የሁናንተ ላይ አንድ ላይ ሆነን ሰራ የሚሆን ሀሳብ ነው የሚወጣ ነው። ለዛም መጀመሪያ ላይ የፌስቡክ አካውንታችንንም ዋትሳፕ አካውንታችን ትኩታችንን ፎሎ እንድታደርጉልን በስልካችሁ ስላለን በቴሌግራም አካውንት እንልካለን። ካልሆነ ደግሞ ምዙ ላይ ውጭ ብለን ጊዜ ካላችሁ እየገባል አካውንቱን እየነገርናቸው ፎሎ የሚናደጉበትን ነገር ብቻ ነው ለማመቻቸት ነው። ሌላ በተጨማሪ ደግሞ ምናልባት መምህራኖች እዚህ አካባቢ ብዙ ስለሆነ ተራተኛ መምህራሉ ስላለን ቢያንስ ያው አስተዳደሩ ወረዳው ስር እስካለ ድረስ ወረዳ ላይ የሚሰሩ ስራዎቹ ላይክ ሼር ሊያደርጉ መምህራኖች ያለፉት ሰት ስለሚለ ምክንያቱም የተሰሩ ስራዎች ናቸው ቤት ወሰሩ እነህ የተሰሩ ስራዎች ደግሞ ቢወጡ ምንም አደለም። ሌላው ሁሉ ቦታ ላይ የሚደረጉ ስለሆኑ እነዛን ሸር ከማድረግ አንጻር መምህራኖቹ ብዙ ስለሆኑ አባል ከማፍራት አንጻር ምናልባት ከናንተም የራሳችሁን ኃላፊነት ወስዳችሁ፣ ምንም የኛ ኃላፊነት ቢወስድ ይህን በበላይነት ወስዳችሁ አባላትን የማፍራቱን ሂደት ከእናንተ ጋር በጋራ ብንሰራ የሚል ነገር ብዘን የመጣ ነው። ምናልባት በጎ አክቲቪስት ውስጥ ሁን ከስሙት እንደሚለው በጎ ፍቃድ ሆኖ የሚሰራ ስራ ግዴታ የሚሰራ ስራ አይደለም። ግን ይህንን ስራ ስንሰራ ያው እኛው ለመምህራኖቹ ማለት ይህን ለሚያደርግ አካል በጎ አክቲቪስት ምን ያስፈልገዋል የሚለውን ከግምት ውስጥ በማስገባት ምናልባት ኮንቲኒስ ድጋፉ ላይኖር ቢችልም፣ ግን የተወሰኑ አክሰሱን እያመቻችን እንደዚህ የካርድ የምንልበት ሁኔታ እያመቻቸን ስራው እንዲራመድ እናድርግ የሚል ሀሳብ ነው ይዘን የመጣ ልክ የሆነ ሰው አፕሮች መጥ ከሆነ ስራን ሳይሆን አንዳንዴ የተቀደርክም ልማትም እየሰራ ትመጣለህ እና አንድ ያ ነገር ትንሽ ጋፕ ያለ ይመስለኛል ሁ ዛሬ ነው ለአጋጣሚ ሰብሰብ ብ የተገናኘ ነው ከዚህ ቀደም የተገናኘንባቸው ነገሮች ባስብ ቆየ ነው ሆ ሌላ አሁን ላበል ወይ የሆነ ነገር ወይ ክፍለ ከተማ ገል እንዲሳተፍበት የሚባሉ ነገሮች እሱ ተጨማሪ ነገር ሆኖ ፈርስት እነዛ ሰዎች አስፈላጊ ከሆኑ የእርስ በርስ ግንኙነታችን ፎርማሊ ኢንፎርማሊ ከሆነ ወይ ማለት ነው። ለምሳሌ የሆነ ስብሰባ ስንገናኝ እንገናኛለን። እዚሁ ሰብሰብ ብሎ ደግሞ እስኪ አንድ ቀን ቡግን ሆነ እንተጫዋቶ የሆነ ነገር ብለ ያውም የዚህ ዘርፍ የምክር ቤቱ የዘርፍ ክትትልና ድጋፍ ሰጭ ነኝ እና በዚህ ልክ ደግሞ እዚህ ላይ ደግሞ ሚዲያ ላይ ተጽዕኖ ፈጣሪ ሆኛል ስተ ደግሞ በመታጨት በጣም ደስ ይለኛል። ሁለት ነገር ነው ይጓዘው ማለት ነው። እንዳጠቃላይ ግን ስመለከት በተለይ የወረዳ ስምንት ኮሚኒኬሽን እጅግ በጣም ትልቅ ስራ ሰርቷል። ሽጧል፣ በደንብ ሽጧል። ቤታችን ድረስ በራችንን ከፍተን የኑሯችን ኑሮ ሁኔታ እንዴት እንደነበረ የተሻለ ነገር መንግስት እንዳመጣልን ሁሉ በይፋ እየመሰከርንበት ነው። እሱም ብቻ አደለም፣ ገዳም ጎራ ላይ መጥተው የወረዳው የክፍለ ከተማ ኮሚኒኬሽን ከኛ ወስደው በከንቲባችን ፔጅ ተለቀቀ። እጅግ በጣም ብዙ ተግባራቶችን አከናውነናል። ስለዚህ ይህ ስራ ከሳችስ ላይ ስራዎችን ለመስራት ምንም የሚከብደን ነገር የለም። የራሳችን ቅንነት ካለ እውነት መሸጥ የምንችል ከሆነ እጃችን ላይ አለ። ዛሬ ቲክቶክ ላይ ያልሞተን ሞተ ወይንደሁም ያልታመነ እንደታመነ ተደርጎ ነፍሲ ማብ ተብሎ በሰው ላይ ሽያጭ የሚደረግበት ስርዓት ውስጥ ስላለን፣ እኛ ደግሞ መንግስታችን በደንብ የሰራው ስራ አለ። እጅግ በጣም ብዙ ለውጦች በዓለም ደረጃ ታዋቂነትን ያገኘው በተለይ ኮሪደር ልማት ነው። ስለዚህ በተለይ እሱ አካባቢ ላይ በደንብ መሸጥ አለ። በደንብ ድጋፍ የበጀት ችግር ካለ እናንተን ለኮሚኒኬሽን የሆነ ነገር እያደረጋችሁ በደንብ መስራት አለብን። ምክንያቱም ያላችሁትን ነገር ወስደን አስተካክለን ለወደፊትም ሞት ቤት የሚደረግበትን ሁኔታ እናመቻቻለን። ክፍለ ከተማም ሲያደርግ፣ በክፍለ ከተማ አማካኝነት ከተማም ከሆነ እንደዚሁ እናንተን ለመደገፍ እኛ ባለነው አቅም ወደ ኋላ አንልም። ስለዚህ እናንተም በበጎ ፈቃደኝነት የበኩላችሁን አስተዋጽኦ እንድታደርጉ ነው ጥሪያችን። አክብራችሁ ስለመጣችሁ እጅግ በጣም እናመሰግናለን። እግዚአብሔር ይስጥልን። ያው ከዛሬ እንጀምራለን ማለት ነው።